ሰላም ሰላም ሰላምና ጤናን፣ ፍቅርን፣ በረከትን ያደልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምናላችሁልኝ ዛሬ እንግዲህ በጣም በጣም ቆንጆ ቆንጆ ሶስት መረጃዎችን ይዤ ላቸዋለው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሀገሪቱን ወይም የአሜሪካን የትምህርት ዲፓርትመንት ወይም የትምህርት ቢሮ ለመዝጋት ፊርማ አውለዋል። ይሄ ጉዳይ ኢትዮጵያውያንን የሚጎዳ ነገር ስላለው ለማጽደቅ ይችላሉ ወይ ወይም ይሳካላችኋሉ? የሚለውን በዚህ ፕሮግራሚ ላይ በደንብ አሳያችኋለሁ። በሁለተኛ ደረጃ በዓለማችን 2025 ደስታ ያጡ ሀገራት፣ ያሉባቸው ህዝቦች ያሉባቸው ሀገራት ዝርዝር ወጥተዋል እና ኢትዮጵያ ስንተኛ ደረጃ ላይ ነው ያለችው? አሜሪካ ደረጃዋ ወርዷል። ከደስተኛ ሀገራት ደረጃዋ ወርደዋል። ኤርትራ ደግሞ ከደረጃ ውጭ አድርገዋታል። ምክንያቱ ምንድ የሚለውን ነገር አሳያቸዋለሁ። ወይም ደግሞ ኤርትራን ከዚህ ውጭ ሰርዘዋታል። ስለዚህ በሱ ዙሪያ ላይ ትኩረት እናደርጋለን። በሶስተኛው መረጃዬ ከ10 ደቂቃ በላይ መጸዳጃ ቤት ወይም መታጠቢያ ቤት፣ ሽንት ቤት በተለምዶ እንዳትቀመጡ ተብላቸዋል። ያ የተባለበት ሲክሬት ምንድነው? ማነው? ማን ነው ያለው? ሳይንቲስቶቹ ለምን ይሄን ጉዳይ ተናገሩ? በጣም ገራሚ ነገር ላዩ ላይ ስላለ ነው። እነዚህን መረጃዎች አካፍላችኋለሁ። በስክሪን ላይ እንደምትመለከቱት የጉዞ ተዘጋጅቷል ወደ እስራኤል እንዲሁም ግብጽና የግሪክ ስለዚህ ተመዝገቡ። የእስራኤሉ ጉዞ ጥቂ ግቀን ነው የቀረው፣ ቪዛ ፕሮሰሱ ለማለቅ ደውሉላቸው። የግሪኩን ጉዞ ተመዝገቡ፣ የግብፁንም ጉዞ ተመዝገቡ። ስክሪን ላይ በምታየው ቁጥር ደውሉላቸው። በ703 447 6988 አሜሪካ ሀገር፣ እንዲሁም በ0910 47 45 37 ኢትዮጵያ። በዚህ ቁጥር ደውሉ፣ ተመዝገቡ። ወደ መረጃዎች ይልለፍ። በጣም ጠቃሚ ሀሳቦች ናቸው ያሉት። እንግዲህ ዶናልድ ትራምፕ ብዙ ነገርን በመበጥበጥ የሚታወቁ ሰው ናቸው። አሁን ባለበት ሁኔታ የአሜሪካንን የትምህርት ፖሊሲ በተመለከተ በጣም በከፍተኛ ደረጃ ብዙ ትች ሲሰነዝሩ የቆዩ ሰው ናቸው፣ እንደምታውቁት ማለት ነው። ስለዚህ የትራምፕ የትምህርት ዲፓርትመንቱ ወይም ዲፓርትመንት ኦፍ ኤጁኬሽንን እያፈራረሱት ይገኛሉ። ቀጥሎ ምንድን ነው የሚታየው የሚለውን በአጭሩ ማሳየት ያስፈልጋል። እንግዲህ መምሪያውን የማፍረስ ሂደት ከኮንግረስ መጽደቅ ይኖርበታል፤ ብቻቸውን ማፍረስ አይችሉም። ይህም ደህንነቱን ለመጠበቅ በጣም ከባድ ሊሆነ እንደሚችል እየተነገረ ይገኛል። ስለዚህ ኮንግረሱ ካላጸደቀ ሊያፈርሱ ስለማይችሉ አሁን የመጀመሪያውን ፊርማ ለኮንግረሱ ለማቅረብ ፈርመዋል። እንግዲህ አሜሪካ በዶናልድ ትራምፕ አወዛጋቢ የምርጫ ቅስቀሳ ቃላቸው ላይ ለመፈጸም የሀገሪቱን የትምህርት ክፍል ለማፍረስ ተናግረው እንደነበረ ይታወቃል። ስለዚህ አሁን የስራ አስፈጻሚ ትእዛዝ ፈርመዋል ማለት ነው፣ ስራው እንዲፈጸም እንግዲህ። ትምህርት በመንግስት ቁጥጥር ስር መሆን አለበት በሚሉ ወደ ወግ አጥባቂ ሪፐብሊካኖች ነው እንግዲህ መምሪያው ለረጅም ጊዜ ሲታገድ በተለይ በመምሪያው ላይ ብዙ ትችቶች ሲሰነዘሩበት እንደቆየ ይታወቃል። የሊብራል ሀሳቦች በሊብራል ሀሳቦች ተበክለዋል ብለው ነው የሚያምኑት። ዲሞክራቶቹ የዚህን ትምህርት መምሪያ ወይም ደግሞ ትምህርት ቢሮውን በመጠቀም የሚፈልጉትን አጀንዳ እያስፈጸሙ ነው ብለው ያምናሉ። እንደምታውቁት የአጀንዳ 2025 ትራምፕ እንዲመረጡ ከተፈለጉበት ነገሮች መካከል አንዱ የትምህርቱን ፖሊሲ፣ አጠቃላይ ስርዓቱን ለማስተካከል መፈለግ እንዳለበት ይታወቃል እዛ ውስጥ ስለዚህ እዛ ውስጥ የተሰሩ ብዙ ነገሮች አሉ። ያም በማሳበብ የተሰሩ ብዙ ነገሮች አሉ ብለው አሜሪካዎቹ ያምናሉ። ሪፐብሊካኖቹ በተለይ በዛ ያምናሉ። የህገ መንግስታዊ ተግዳሮቶች፣ የትራምፕ ትዕዛዝ በተላለፈ በተቀላጠፈ ሁኔታ ለማራመድ ህገ መንግስታዊ ተግዳሮቶቹ ይህንን ትራምፕ የፈረመውን ነገር በፍጥነት እንዳይሄድ እንደ እንቅፋት እንደሆነበት ይታወቃል። ይሄ የትምህርት ክፍል ምንድነው የሚሰራው? ብሎ ማለት ይቻላል። መምሪያው እንግዲህ የካቢኔ ደረጃ በኤጀንሲ ደረጃ የአሜሪካ ብሔራዊ ትምህርት ፖሊሲን መሰረት በማድረግ በ1979 በኮንግረስ ነው የተቋቋመው፣ እንደ አውሮፓውያን ዘመን አቆጣጠር። በወቅቱ ጂሚ ካርተር ተነሳሽነት ነው። የዴሞክራቲክ ፕሬዚዳንት ናቸው። ጂሚ ካርተር በዛ ተነሳሽነት ነው ያቋቋሙ። ዲፓርትመንቱ እና መምሪያው ዝቅተኛ ገቢ ያላቸውን ተማሪዎች የሚጠቅም አንድ ፔል ግራንት የሚባል አለ። ያንን ጨምሮ የፌዴራል ብድሮችን እርዳታዎችን ሁሉ ያከፋፍላል። ለምሳሌ አንድ ኢትዮጵያዊ ወይም ኢትዮ አሜሪካዊ ኢትዮጵያ ውስጥ አሜሪካ ውስጥ ልክ እንደገባ ትምህርት መማር ቢያቅተው ከዚህ ዲፓርትመንት በብድር መማር ይችላል ማለት ነው። እንደገና እሱ ብቻ አይደለም፣ በሚገርማችሁ ኢትዮጵያውያንን ወይም ደግሞ አፍሪካውያንም ጭምር ከሚጎዳበት ነገሮች መካከል አንዱ ስኮላርሺፕ ነው። በጣም ብዙ ስኮላርሺፕ በዚህ አማካኝነት ኢትዮጵያውያን ሲያገኙ ቆይተዋል። እንደምታውቋቸው እንደ ሃምፍሬ የሚባል ፌሎውሺፕ አለ። እንደ ፉል ብራይት ቪስቲንግ ስኮላር ፕሮግራም የሚባል ሌላው፣ እንደ ኤጁኬሽን ዩ ኤስ ኤ አድቫይዚንግ ሰርቪስስ የሚባሉ ስኮላርሽፖች አሉ የሚሰጡ ማለት ነው። በጣም በብዙ መልኩ ለኢትዮጵያውያን የተጠቀሙባቸው ነው። ለምሳሌ ፉል ብራይት ብዙ ኢትዮጵያያን ተጠቅሞ ወደ አሜሪካ የገቡበት ነው። ስለዚህ እነዚህ ነገሮች ላይ ነው ኢምፓክት የሚያደርገው። እንግዲህ ወጪ ቅነሳ ወይም ወጪ ቁጠባ ሊሆን ይችላል። ነገር ግን ከዛ ባለፈ ደረጃ የሚጎዳው ብዙ ነገር እንዳለ ይታወቃል። ይህንን መሰረት አድርጎም ትራምፕ ለረጅም ጊዜ በዚህ ዙሪያ ላይ ሲሞግት እንደቆየ ይታወቃል። እሱ ብቻ አይደለም። በዚህ ደረጃ ላይ ከተቀመጡት ሀሳቦች መካከል አንዱ በተለይ ኳሊቲ ያለው ትምህርትም የተሰጠበት አይደለም የሚል ክርክር አላቸው። እንግዲህ ትራምፕ ይህንን ከመመረጣቸው ወይም ደግሞ ምርቃቱን ከማድረጋቸው አስቀጥሞ ዲፓርትመንቱ ትራምፕ ከመምጣታቸው አስቀድሞ 4133 ሰራተኞች ነበሩት። ከተሾሙበት ጊዜ አንስቶ ሰራተኞችን በግማሽ ቀንሰው ወደ 600 የሚጠጉ ሰራተኞችን በፈቃደኝነት መልቀቂያ ተቀብለው የተቀሩትን ደግሞ ያስተዳድር ፍቃድ ሰጥቷቸዋል። ከማርች 11 ጀምሮ እንግዲህ በመምሪያ ውስጥ በግምት 2183 ሰራተኞች እንደነበሯቸው ይነገራል። እንግዲህ የኤሎን መስክ ዲፓርትመንት አለ ዶጅ የሚባል የፌዴራል መንግስትና፣ ከሱ የመንግስት ቅልጥፍና የሰ መንግስት ስራ ቅልጥፍና በሚል የሚመራ ኃይል አለ እና በዛ በኃይል መሰረት ከመቀነስ ካለባቸው በጀቶች መካከል በሚል ቀርበዋል። ስለዚህ እነዚህ በጣም ብዙ የኢትዮጵያውያን ቤተሰቦችን ይጎዳሉ። ለምሳሌ የተማሪ ብድርን ተመልክቶ እንደ ትራምፕ አስፈጻሚ ትእዛዞች መሰረት ብድሮችና እርዳታዎቹ መሰጠታቸውን ይቀጥላሉ ይላል። ነገር ግን መምሪያው ለአሜሪካ የኮሌጅ ተማሪዎች በጣም ትልቁ የብድር ምንጭ እንደሆነ ይታወቃል። በዩኤስኤ ያለው ያልተከፈለ የብድር መጠን 1.69 ትሪሊየን ዶላር ያክል ለ43 ሚሊዮን የሚጠጉ ተማሪዎች ተበዳሪዎች ይሰጥ የነበረው ነገር ቆሟል። እና አንዳንድ ጥቂት ነገሮች ለምሳሌ እዳዎች ወይም ብድሮች ለመቀጠል ይፈልጋሉ ነገር ግን ያ ደግሞ በሙሉ ኃይል ውስጥ የሚደረግ አይደለም። ስለዚህ በጣም አቅም የሌላቸው ተማሪዎች ብድር ተቀብለው መስራት የሚችሉበት ትልቁ አማራጭን ይዘጋል። እሱ ብቻ አይደለም፣ እንግዲህ በዚህ ውስጥ የሚካተቱ በጣም በርካታ ነገሮች አሉ። የዚህ ዲፓርትመንት መቋቋም በመሰረቱ ፖሊሲዎች በፌዴራል ፋይናንሻል ኤይድ ፎር ኤጁኬሽን የሚባልና እርዳታውንም ለማከፋፈል ጥቅም ላይ የሚውል ፖሊሲዎች አሉ። በፌዴራል ፋይናንስ የሚስተዳደርና ያን ሞኒተር ያደርጋል፣ ያን ፈንድ ይቆጣጠራል ይሄ ዲፓርትመንት። እንደገና ደግሞ አሜሪካ ትምህርት ቤቶች ያላቸውን አቅም ፐርፎርማንስም፣ ዳታ በተመለከተ ዳታ ኮሌክት ያደርጋል፣ ትንታኔ ይሰጣል፣ ምን ያህል ኤፌክቲቭ ስራ እየተሰራ ነው በሚል እንደገና ደግሞ በተለይ በትምህርትና በኤጁኬሽናል ሪፎርም ላይ የሚሰራ ተቋም ነው። እንደገና ዲስክሪሚኔሽን ወይም ደግሞ በጽንፈኝነት ዘረኝነት ሌሎችም በድህነት በምን ተብሎ የትምህርት ክፍፍል ወይም ትምህርት መዳረስ ላይ በእኩል እንዲዳረስ ለማድረግ አክሰስ ቱ ኤዱኬሽን ኢኳል እንዲሆን ያን ኢንሹር ለማድረግ እንደገና ዲስክሪሚኔሽን ወይም አድሏዊነትን ፕሮቢት ለማድረግ ለመከላከል ጥቅም ላይ የሚውል ስራ ይሰራል ተብሎ የሚባል ነው። እንግዲህ የአሜሪካ ኢንተርጀንሲ ካውንስል ኦን ሆምለስ የሚባል አንድ ዲፓርትመንት አለ። የዛ ዲፓርትመንትም አካል እንደሆነ ይታወቃል። እሱ ብቻ አይደለም ይሄ ዲፓርትመንት። በአሜሪካ መንግስት ስር የሚታወቀው ዲፓርትመንት ኦፍ ሄልዝ ኤዱኬሽን ዌልፌር የሚባል አለ። የዛ አካልም እንደሆነ ይታወቃል። ግን ዋናው ጉዳያችን ኢትዮጵያውያን ኮሚኒቲስን ይጎዳል ወይስ አይጎዳን በሚለው ዙሪያ ላይ ማየትና ማተኮር ያስፈልጋል። ያንን ለመጠቆም ያክል ይህም መረጃ አካፈልኳችሁ። ሌላኛው ወደ ሁለተኛው መረጃ ያሳልፈናል። መታጠቢያ ወይ መጸዳጃ ቤት ከ10 ደቂቃ በላይ አትቀመጡ የሚል ትዕዛዝ ተላልፏል። በሱ ዙሪያ ላይ መጠነኛ ቆይታ አላድርግላችሁ። እንደ CNN እና ሌሎችም ሚዲያዎች ይዘውት በወጡት ነገር ሲያሳይ don't sit on the toilet for more than 10 minutes ከ10 ደቂቃ በላይ እንዳትቀመጡ ብለው ዶክተሮች ማስጠንቀቂያ መስጠታቸውን መረጃዎቹ ይገልጻሉ። በጣም ብዙ ሰው እንደሚታወቀው እንግዲህ ሀቢት አለ የስልክ በባዝሩም ወይም ደግሞ በመታጠቢያ ቤት ሽንት ቤት ተቀምጦ ረጅም ጊዜ ዩቲዩብ ቲክቶክ ማየት በጣም ልማድ ሆኗል። አሁን በተመለከተ ማለት ነው። ይሄ ነገር እንግዲህ ሶስት ደቂቃ ጀምሮ እስከ 15 ደቂቃ የሚነበቡ ነገሮችን እዛ ቁጭ ብሎ መስራት፣ አንዳንድ ሰውም 32 ደቂቃም ሊቀመጥ ይችላል። ይሄን በተመለከተ እንግዲህ በጣም አደገኛ ነገር እንደሆነ እየተነገረ ይገኛል። ፔልቪክ መስሎች አሉ በመታጠቢያ ወይም ደግሞ መጸዳጃ አካላችን ታችኛው ክፍል አካባቢ ላይ ያለ ሚከፈት ሚዘጋ ፐልቪክ መስሎች አሉ። እነዚህ ላይ ጉዳት እየመጣ ነው በሚል ዶክተር ላይ ጁ በተለይ የዩኒቨርሲቲ ኦፍ ቴክሳስ ትልቅ ፕሮፌሰር ናቸው። እንደገናም ደግሞ የሕክምና ባለሙያ ናቸው። ጥናቱ ላይ መሰረት አድርገውን ሳይንቲስቶቹ በግልጽ ገልጸዋል። እና ፔሽንቶች ብዙ ጊዜ በህክምና ቦታ ሲመጡ ኮምፕሌን መንት አላቸው፣ ኮምፕሌን ያደርጋሉ። ከነዚህ መካከል አንደኛው በዚህ አካባቢ ላይ ችግር ሊፈጥር የቻለ ነገር እንዳለ እንድናጠና ያደረገን ነገር አግኝተናል በማለት በግልጽ ያሳያሉ ማለት ነው። ስለዚህ ከ10 ደቂቃ በላይ መቀመጥ የለባቸውም በሚል በግልጽ ይቀሩታል። ይሄን በተመለከተ እንግዲህ ችግሩ ረጅም ጊዜ በተቀመጣችሁ መጠን ሊዞ ሊመጣ የሚችለውን ነገር በተመለከተ ትልቁን ቦታ የሚያዘው ግራቪቲ ወይም የመሬት ስበት ባህሪ ነው። ይሄ የመሬት ስበት ባህሪ እንግዲህ ወደ መሬት በጣም ብዙ በተቀመጡ ሰዓት ሰዎች የአንጀታቸውን ታችኛውን ክፍል የመጸዳጃ ታችኛውን ክፍል አካባቢ በስበት ህግ ምክንያት የመጎተት ባህሪው በጣም ከባድ እየሆነ ስለሚመጣ ይሄ አካባቢ ላይ ያለ ብዙ ስራ እንዲበዛበት እንደገና ደግሞ ልብ ወደ ልብ አቅጣጫ ደም ተመልሶ መፍሰስ እንዳይችል የመከልከል ወደ ታችኛው ክፍሎች አካባቢ ላይ በደም ሴሎች ወይም በደም ቧንቧዎች ላይ ደም እንዲጠራቀም የማድረግ ችግር። እንደገና ደግሞ ይሄ ኦቫል ሼፕ የሆነ የቶይሌቱ መቀመጫ እንደምታውቁት እንቁላል ቅርጽ ያለው ነው። ይሄንን የሰው ልጅ አብዛኛው የመቀመጫ አካል ላይ ወይም በተክ ላይ ቅርጽ ላይ በጣም ብዙ ችግር እያመጣና ኮምፕረስ እያረገ እየጨመደደ እያስቀመጠ እንደሆነ፣ እሱ ብቻ አይደለም። የዚህን የመቀመጥ ፖዚሽንን ተመልክቶ ረጅም ሰዓት በተቀመጡ ሰዓት ላይ ኢፍ ዩ ዌር ሲቲንግ ኦን ኮች ብዙ ፖዚሽን ላይም ሬክተም ላይም በጣም ችግር ይዞ እየመጣ ታችኛው ሬክተም ላይ ችግር ይዞ እየመጣ እንደሆነ እነዚህ መረጃዎች ያመላክታሉ። በጣም በሚገርም ደረጃ የብዙ ሰዎች ይሄን ነገር ባለመገንዘባቸው የተነሳ የመጡ በጣም ብዙ ችግሮች የብዙ ሰዎችን የህይወትና የጤና አካል ብዙ ጉዳት እያመጡ መሆናቸው ሳይንቲስቶቹ ይናገራሉ። ከደም ዝውውር ጋም ተያይዞ እንግዲህ በጣም መሰረታዊ የሚባሉ ነገሮችን እዚህ ጋር በት ብለድ ሪሊ ክናት ጎባክ ወደ ላይ ተመልሶ ደም እንዳይሄድ ለማድረግ ኤ ዋን ዌይ ቫልቭ ቫሊዩ ዌር ብሌድ ኢንተርስ አንድ እንግዲህ ደም ከገባበት ስርዓት ጋር ተከታትሎ የሚመጡ ችግሮች ወደ ላይ አቅጣጫ ደም መግፋትና መሄድ እንዳይችል በማድረግ በፊንጢጣ ታችኛው ክፍል አካባቢ ላይ የደም ቧንቧዎች ላይ ደም የመጠራቀም ሂደቱ ብዙ ችግር ይዞ እየመጣ፣ እሱ ብቻ አይደለም ሬክተምን ኢንላርጅ በማድረግ በመለጠጥ አደገኛ ነገሮች ይዞ የመጣ በመኖሩ እንደገናም ደግሞ በተለይ የደም ስርዓትን ተመልክቶ ኢንጎርጅመንት እንዲፈጠር ከዛ ውጪ ደግሞ ሪስክ ሄሞሮይድ ተያይዞ እንዲመጣ ችግር እየተፈጠረ እንዳለ የጥናቱ እና ሳይንቲስቶቹ በግልጽ እዚህ ጋር ያስቀምጡታል። ስለዚህ ቁጭ ብሎ በመታጠቢያ ቤት ላይ ሞባይል መጎርጎር፣ ሌሎችም የሚያምጧቸው ችግሮችን በተመለከተ በጣም ብዙ ጊዜ ልንጠነቀቅ እንደሚገባን ሳይንስ አዲስ ችግር አግኝቻለሁ ብሎ የነገረንን ነገር በመጠኑ መጠቆም እንደሚያስፈልግ ልነግራችሁ ወደድሁ። ወደ ሶስተኛው መረጃ ልለፍ። ያውም በዋነኝነት ደስተኛ የሚባሉ ሀገራትና ደስታ ያጡ ሀገራት ዝርዝር ወጥቷል። ወደዛ መረጃ ልውሰዳችሁ። እንግዲህ ውድ ቤተሰቦቼ በዓለማችን የ2025 ሊስት ወጥቷል ማለት ነው። ትላንትና ነው የወጣው፣ ማርች 2025 ወጥቷል። በዚህ መሰረት እንግዲህ በዓለማችን ደስታ ያጡና ደስታ ያላቸው ሀገራት በሚል ተነግሯል። ፊንላንድ የዓለማችን የመጀመሪያዋ በደስታ የተጠለቀለቁ ሰዎች ያሉባት ሀገር በማለት ተገልጿል። እንግዲህ ደስታ ምንድን ነው የሚለውን ነገር ማየት ያስፈልጋል። ደስታ እነሱ የለኩበት ደስታ ነው። ከእግዚአብሔር ጋር መኖር ደግሞ ምናልባትም ቤታይ እንግዲህ መንፈሳዊ የደስታ አሰጣጥ ስርዓቱ ወይም ደግሞ ኦርደር አስቀማመጡ ቢታይ ራንኪንጉ ቢታይ ምናልባትም እታች አሁን የተቀመጡት ሀገራት አንደኛ ሊሆኑ ይችላሉ። የዓለማችን ሀፒስት ወይም ደግሞ አንደኛዋ ቁጥር ላይ የተቀመጠችው እንግዲህ ባለፉት ዘጠኝ ስምንት ዓመታት ያክል የቀጠለችዋ ሀገር ትገኛለች ፊንላንድ። እንግዲህ አሜሪካም ደግሞ በዚሁ ረድፍ ላይ በሚገርምና በሚያሳዝን ደረጃ ወርዳለች በዚኛው ማለት ነው። እነሱ በሚያወጡት መሰረት ወርዳለች። ስለዚህ 24ኛ ደረጃ ላይ ነው አሜሪካ ያለችው በ2025። ይህም በተመለከተ እንግዲህ ዴይ ኦፍ ሃፒነስ በሚል በማርች 20 የሚወጣ አለ። በየአመቱ ይወጣል። ስለዚህ 13 ተኛው ኤዲሽን ላይ ነው አሁን ያለው። ስለዚህ በዚህ ደረጃ አሜሪካ በከፍተኛ ደረጃ ወደታች እንደወረደች ያሳያል ማለት ነው። የኢትዮጵያ ምንድን ነው የሚለውም ወይም የኢትዮጵያን ደረጃ በትክክል ወደ አቅጣጫ እንደሆነ እንመለከታለን። ዶኩመንቱን እዚህ ጋር ማየት ይችላላችሁ። ይሄ ዶኩመንቱ ነው። ይሄ በተለይ ወርልድ ሃፒነስ ሪፖርት የሚል ተቋም ነው ይህንን የሚያወጣው። በየጊዜው ስለዚህ ከዛ አንጻር ይሄ ዲፓርትመንት ይዞት የወጣቸው ውጤቶችን ማየት መገምገም ይቻላል። ከዚህ አንጻር በዚህ መጽሄት ላይ እንደተቀመጡት ከአንድ እስከ ሀያ እና እስከዛ ድረስ የተቀመጡ ሀገራት እዚህ ውስጥ ትመለከታላችሁ ከእነሱ መካከል እንግዲህ በአንደኛ ደረጃ ላይ እንደነገርኳችሁ ቅድም ፊንላንድ አንደኛ ናት። ዴንማርክም እንደዚሁ እንደዛ አካባቢ ላይ ያሉ ሀገራት ይታወቃሉ። በዚህ ደረጃ ላይ ያላቸው የሚሰጣቸው ራንክ ይታወቃል። ስለዚህ በአንደኛ ደረጃ ላይ ፊንላንድ፣ በሁለተኛ ደረጃ ዴንማርክ፣ በሶስተኛ አይዝላንድ፣ በአራተኛ ስዊድን፣ በአምስተኛ ኔዘርላንድስ፣ በስድስተኛ ኮስታሪካ፣ በሰባተኛ ኖርዌይ በስምንተኛ እስራኤል በጣም የሚገርመው እስራኤልን ነው። 9 በዘጠነኛ ደጃ ሉክዘምበርግ እንደገና ሜክሲኮ በ1 በአስረኛ አውስትራሊያ 11 ኒውዚላንድ 12 ስዊዘርላንድ 13 ቤልጂየም 14 አይርላንድ 15 ሉቴኒያ 16 ኦስትሪያ 17 ካናዳ 18 ስሎቬኒያ 19 እንደገና ቼክ ሪፐብሊክ ድም 20ኛ ሆናለች ማለት ነው። ከታች ወደ ላይ ያለውን ሊስት በተመለከተ አሜሪካ እንግዲህ ያው 24ኛ ሆናለች ማለት ነው። ከታች ወደ ታች ወደ ላይ በመጨረሻዋ ደስታ የሌላት ሀገር አንደኛ ደረጃ ላይ ያለችው አፍጋኒስታን ናት ያወጧት ማለት ነው። ሴራሊዮን በ146ኛ ከአፍጋኒስታን ቀጥላ ሊባኖስ 145ኛ፣ ከስር ከስር ወደ ላይ 3ኛ ናት። ከስር ወደ ላይ አራተኛዋ ማላዊ ናት 144ኛ። ከስር ወደ ላይ አምስተኛዋ ኛዋ ዚምባብዌ ናት 143ኛ ማለት ነው። እነዚህ the bottom 5 happiness ወይም ደስታ የሌላቸው ሀገራት በሚል ተገልጿል ማለት ነው። ስለዚህ ኢትዮጵያ ስንተኛ ላይ ነው ያለችው የሚለውን ማየት ያስፈልጋሉ ቤተሰቦቼ። እንዳልኳችሁ ኤርትራን ከቁጥር ወይም ደግሞ ከስርዓት ውስጥ አስወጥተዋታል። ለዚህም የሚሆነውን መስፈርት በሚል ብዙ ነገር ነው የጠቀሱት፣ እዛ ላይ አንገባም። ነገር ግን በዛ ሊስት ውስጥ ኤርትራን አላካትቷትም ወይም አስወጥተዋታል፣ ለመስፈርት አይሆንም የሚል ማለት ነው። ግን ከኤርትራ ብዙም እኛም አንርቅም፣ እውነት ለመናገር ማለት ነው። ብዙም አንርቅም፣ ግን ወደኛ ቅረብ ያሉ ሀገራትን ማየቱ ጥሩ ነው። እንግዲህ ከታች ቅድም እንዳልኳችው እነዛ አገራት ተቀምጠዋል። ከታች ወደ ላይ እንግዲህ አምስተኛዋ ዚምባብዌ ናት። ስድስተኛዋ ቦትስዋና ናት። ከታች ወደ ላይ ደስታ በማጣት ሰባተኛ አገር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ናት። ስምንተኛዋ ደስታ በማጣት የመን ናት። ዘጠነኛዋ ደስታ በማጣት ኮሞሮስ ናት። አስረኛዋ ደስታ ያጣቸው ሀገር ለሴቶ በሚል አስቀምጠዋታል ኢስዋቲኒ 11ኛ ከታች ወደ ላይ ደስታ በማጣት 12ኛ ታንዛኒያ ደስታ በማጣት የገረመኝ ግብጽ ናት። 13ኛ ሀገር ባንግላዴሽ 14ኛ ከታች ወደ ላይ ስሪላንካ ከታች ወደ ላይ 15ኛ ኢትዮጵያ ከታች ወደ ላይ ደስታ በማጣት 16ኛ ሀገር ሆናለች ማለት ነው። በጣም ያናዳል። ሶ ኢትዮጵያ 16ተኛ ሀገር ናት፣ ደስታ በማጣት ከኢትዮጵያ 17ተኛ ዛምቢያ፣ 18ኛ ማዳጋስካር፣ 19ኛ ላይቤሪያ፣ 20ኛ ጆርዳን ወይም ዮርዳኖስ፣ 21ኛ ቶጎ፣ 22ተኛ ማያንማር፣ 23ተኛ ጋና፣ 24ተኛ ካምቦዲያ፣ 25ተኛ ማሊ፣ 26ተኛ ሶማሊያ፣ ቤኒን፣ 27ተኛ ቡርኪናፋሶ፣ 28ተኛ ቻድ፣ 29ኛ ህንድ ሰላሳኛ ከስር ወደ ታች ደስታ በማጣት ሰላሳኛዋ ህንድ ናት። ጋምቢያ 31 ኡጋንዳ 32 ኬንያ 33 ሞሪታንያ 34 ቱኒዚያ 35 ሞሮኮ 36 ዩክሬን 37 ኒጀር 38 ፓኪስታን 39 ስቴት ኦፍ ፓሌስታይን ወይም ፍልስጤም 40ኛ ሴኔጋል 41ኛ አዘርባጃን 42ኛ ናይጄሪያ 43ኛ በሚል ተቀምጠዋል ማለት ነው ከስር ወደታች ደስታ በማጣት ናይጄሪያ አርባ ሶስተኛ መሆኗን ትመለከታላችሁ ማለት ነው መስፈርቶች አስቀምጠውበታል እዚህ ዶክመንት ላይ እንደምታዩት በጣም ብዙ ዶክመንቶች አስቀምጠውታል ፖሲቭ ኢሞሽን ኔጌቲቭ ኢሞሽን ላይፍ ኢቫሉዌሽን እንደገና ኮምፔሪንግ ላይፍ ኢቫሉዌሽን ን ኢሞሽን ብዙ ነገር ነው ያወጡት እዚህ ላይ ከጦርነት ጋር የተያያዙ ያሉ ኢምፓክቶችን ሁሉ እዚህ ላይ ዘርዝረዋል ከኮቪድ 19 በኋላ ያለው ነገር በጣም አስቀምጠውታል እንደገናም ደግሞ በተለይ ከተቀመጡ መስፈርቶች ከ2024 ወደ 2025ም ብዙ ነገሮችን የጠቀሱበት ይሄ ዶክመንት ይፋ አውጥተውታል ማለት ነው። እንግዲህ በዛ ላይ ሳይስቀምጡ ጀነረስ ቢሄቪየርስ አር አሶሲየትድ ዊዝ ኤንድ ኦፍን ዳይሬክት ካውዝ ኢንክሪዝድ ዌልቢንግ አሞን ጊቨርስ አክሮስ ዘ ወርልድ፣ መስጠት ትልቁን የደስታ ምንጭ እንደሆነ እዚህ ላይ አስቀምጠውታል ማለት ነው። ካስቀመጡት ነገሮች መካከል አንዱ መስጠት ወይም ቸርነት ነው። ኬሪንግ ኤንድ ሼሪንግ ብዙ ጊዜ ሰዎች ኬር ማድረግ ሼር ማድረግ ደስታቸውን ይጨርምርላቸው እንደሚችል ይናገራሉ። እዚህ ጋር እንደ ግሎባል አናሊሲስ ኦፍ ሃፒነስ ኤንድ ካይንድነስ በሚል በቅንነትም ደረጃ ላይ ያላቸው የደስታ ሶርሳቸው፣ ምንጫቸው መንፈሳዊ ነገር እንዳለበትም የሚያመላክት ነገር እዚህ ጋር ጨምረዋል። መስጠት፣ መስጠት፣ መስጠት ትልቁ ቦታ እንደሚይዝ ነው የተነገረው። እንግዲህ እነዚህና መሰል ነገሮችን በዚህ ደረጃ ላይ ማየት ይቻላል። ዞሮ ዞሮ እንግዲህ ሀገራችን ኢትዮጵያ በዚህ ደረጃ ላይ

ጎረቤት አገር ኤሪትሪያ እዚ ላይ የለችም። ሱዳን ለምሳሌ ሳውዝ አፍሪካ ዘጠና አምስተኛ ና ሞዛምቢክ 96ኛ ሆና ተቀምጣለች። ከዛ ውጭ ደግሞ በተለይ ኮንጎ፣ ኢራቅ ብታዩት 101ኛ፣ ናሚቢያ እንደ ካሜሩን ብታዩ ደግሞ 103ኛ ከላይ ወርታች ተቀምጠዋል። ብዙ አገራት እዚ ላይ ጎረቤቶቻችን ሁሉ ተቀምጠዋል። ከኛም ብዙ አይራራቁም፣ ደስታ የላቸውም ተብለናል እንግዲህ ደስታችን ግን የኛ ምንጫችን ክርስቶስ ነው። ያልገባቸው ወይም ያላዩት ነገር ቢኖር ይሄንን ይመስለኛል። ከእግዚአብሔር ጋር አብሮ የመኖር ታላቁን ምስጢር የተካደ የተረሳ ይመስለኛል። በምርጫው ላይ እንግዲህ ለወደፊቱ አለም መንፈሳዊ ነገሩ እያየለ ሲመጣ ከእግዚአብሔር ጋር በመኖር ሰዎች መንፈሳዊ ደስታቸው አይለካም። የስጋ ደስታቸው ነው የተለካው። መንፈሳዊ ደስታን ሊለካ የሚችለው ከእግዚአብሔር ጋር ያለን ህይወት ነው። ብዙ ኢኮኖሚክ ክራይሲስ በገጠመን በዚህ ሰዓት ላይ እንዴት የኢትዮጵያ ህዝብ በሀዘንና ራሱን እያጠፋ እንዴት አልጨረሰም በዚህ ሁሌ ደረጃ ላይ ብላችሁ መገምገም ይቻላል። ነገር ግን አብዛኛዎቹ በሃፒነስ ደረጃ ላይ ያሉ ሪፖርቶች መሰረት የሚያደርጉት ስጋዊ ጉዳይን ስለሚመለከት ነው። እንግዲህ these are the worst happiest countries uh, to 2025 ከሰጠን ሰዓት በፊት ፊንላንድ ኢዝ ሃፒስ ካንትሪ ኢን ዘ ወርልድ ፎር ዘ ኤድስ ኢየር ኢን ሮ ዘጠኝ አመታት ያክል 8 ዘጠኝ 8 አመታት ያክል በተከታታይ በዚህ ደረጃ ላይ መጥታለች። እንግዲህ ዩኤስ ድሮፕስ ቱ ሪከርድ ሎ ኢን 2025 ወርልድ ሃፒነስ ሪፖርት አሜሪካ ግን በሪከርድ ደረጃ እንደወረደች ዩኤስኤ ቱዴይ የተባለው ሚዲያ ዘግቦታል። ክቡራትና ክቡራን የሣድስ ቤተሰቦቼ መረጃውን ላካፍላችሁ ብዬ ይህን አካፈልኳችሁ። በዚህ ስክሪን ላይ እንደምትመለከቱት ወደ ተለያዩ ሀገራት ጉዞ አለ በኢየሩሳሌም የተዘጋጀ ጉዞ አለ። ትንሽ ቀን ነው የሚቀረው ቪዛ ፕሮሰስ ለመጨረስ። ስለዚህ ቶሎ ተመዝገቡ። ቱርክና ግብፅም ጊዜውን ቶሎ ተጠቀሙ፣ ተመዝገቡ ማለት እንወዳለን። ክቡራትና ክቡራን የሣድስ ቤተሰቦች መልካም ጊዜ የሆንላችሁ እውቀት ታላቁ እግዚአብሔርን ታከብራለች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 በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልታል። ሳድስ